ከዚህ በመቀጠል ወደ መድረክ የምጋብዘው ደራሲ ፋርማሲስት ሸምሱ ሱልጣን በኢፌድሪ ኤምባሲ የውጭ ስራ ስምሪት ኃላፊን ግጥም እንዲያቀርቡልን ወደ መድረክ ጋብዛለው። ብዙ ስራ ነው ፋርማሲስት ገጣሚ። እኔ ከዚህ በፊት በአንድ ግጥሙ በጣም ተመስጫለሁ፣ ስለ አባይ የገጠመው። እባካችሁ ስለ ቡታጀራም ገጥሟል ከዚህ በፊት ሞራል አቶ ሸምሱን ወደ መድረክ እንጋብዛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መስቆ ዥኝ በር ማዕከላዊ ኢትዮጵያ ዥኝ ትበር ኢትዮጵያ ዥኝ በር እንደምናላችሁ። ክቡር አምባሳደር ዶክተር ሙክታር ከዲር ኃላፊ እና የኢትዮጵያ ባለሙሉ ስልጣን መልእክተኛና ባለሙሉ ስልጣን አምባሳደር ጓደኞቻችን እነ አቶ ሙስጠፋ ሐሰን እነ አብዱ አሕመድ እና እንደዚሁም ቶፊቅ ያው ስራ እንትናቸውን ይታውቃላችሁ። አቶ ሙስጠፋ ያው አብረን በአንድ መስጊድ ነው ያሳለፍ ነው ታውቃላቸው። የጉራጌ ዞን የመላ ጉራጌ ዞን አስተዳደር ናቸው። አቶ አብዱ የቡታጀራ ከንቲባ። ቶፊቅ ሙሳ የቡታጀራ ሆስፒታል አጠቃላይ ሰብሳቢ ናቸው፣ ኃላፊ ናቸው። እንደዚሁም ደግሞ እንደነ ሀጂ ሁሴን መሐመድና እንደነ አብዱል ቅዱስ በጣም በዚህ አጋጣሚ ማውቀው ነገር ስላለ ነው ይሄ ፕሮግራም እንዲሳካ ብለው ቪዛቸው ሁሉን የተቃጠለው ስ ሞራል ስጧቸው። በእውነት ይሄ ትልቅ መስዋዕትነት ነው። እኔ ብዙ ጊዜ ው መስቃን ነኝ ታውቃላችሁ። ያው ስልጤ ብወለድም መስቃን ነው የተማርኩት። የመስቃን ህዝብ የዋህ ቅን፣ አሳቢ ሁሉም ቸር የሆነ ቤተሰብ የሆነ ህዝብ ነው። መስቃን አሊሞች ያሉበት ሀገር ነው ታውቃላችሁ። ጀግንነትም አሊምነትም የተሰጣቸው እነ ሸኪ ሳቃጥ ባሬ እነ ሻለቃ ሀጂ ሱልጣን የመሳሰሉ ትላልቅ ሰዎች፣ ብልጦች፣ አዋቂዎች፣ ጥበበኞች የተፈጠሩበት ሀገር ነው። እንደምታውቁት ደግሞ በኢትዮጵያ ታሪክ በኢትዮ ኢታሊያ ሰዓት የደቡቡን ክልል ይመሩት የነበረው የአርበኞችን እነ ራስ ደስታ ዳምጠው የመስቃን ተወላጆች ናቸው። ይኖራል ይገባል። በዚሁ አጋጣሚ መስቃን በጀግንነታቸው ተመስጠው ነው ኢምፐረር ኃይለስላሴ ልጃቸውን የዳሩላቸው አደለ ስለዚህ ትላልቅ ጀግኖች ያሉበት እነ ፍሰሃ ኡልጊቾ ዓለም አቀፍ ተቋማትን የምትመራው በጤና ማናት ፕሮፌሰር ሰናይት ፍስሐ የመስቃን ተወላጅ ናት። ስለዚህ ትላልቅ የሆኑ ምሁራን ያሉበት ምሁራን ህዝብ ያለበት ነው። መስቃን ሲባል በጣም የሚገርመው ህዝቡ በባህሉ የሚኮራ ፈረስ አገኘ የሚባል ከፌዴራል ከፍተኛ ፍርድ ቤት በማይተናነስ መልኩ ዳኝነትን የሚሰጥ ይሄ ደግሞ እኔ ብቻ ሳልሆን ዓለም አቀፍም ይሁን ሀገር አቀፍ የጥናት ያደረጉ ባህላዊ ዳኝነት ጥናት ላይ ያደረጉ ትላልቅ ፕሮፌሰሮች ዶክተሮችም የመሰከሩለት በርቼ የሚፈራ እንደዚሁም ደግሞ መልካምነት ዋጋ ይከፍላል ብሎ የሚያምን ታላቅ ማህበረሰብ ስለሆነ ልትኮሩ ይገባል። እንደምታቁት እኔ ስልጢ ብሔረሰብ ተወላጅ ቢሆንም የተማርኩት ቡታጀራ ነው። አንድ ቀን አንድ ቀን ከኢትዮጵያዊነት ውጪ ሌላ ነገር እንዳይሰማኝ አድርጎ ያስተማረኝ ሕዝብ ነው የመስቃን ሕዝብ። ስለዚህ ስለተማርኩባት ከተማ ቡታጀራ የጻፍኩት ግጥም ስላለ አለ በጥሞናት አዳምጡኛላችሁ የዘቢደሯ ፈርጥ ቡታጀራ የፍቅር አድባር፣ የዘቢደሯ ፈርጥ፣ ላያት ሁሉ የምትማርክ ሳስሰትት ፍቅር የምትሰጥ ከዘቢደር የገዘፈ ህልውናሽን ያገዘፈ በአፍቃሪሽ ልፍ የተጻፈ ለአንችነትሽ የሚመጥን ስም ላውጣልሽ የማይለወጥ ብዬ ልጥራሽ አንቺ ውበት፣ የፍቅር ፈርጥ፣ የዘቢደር ውበት የውብ የሰውነትሽ ጥጉ ባንቺና በህዝብሽ ነው የሚዘከር ወጉ። ከድሮም አውቀሽ የትልቅነትን ጣራ ሳት ታጠሪ በዘመን ለክፍት በዘመን በዘር ቆጠራ ሳቲ መስቃን ሳቲ ዶቢ ልብስ ስትሽ ለሁልጩም ገቢ ሳቲ ትግሪ ይህ ኦሮሞ ይህ አማራ በማንነትሽ ያኖርሽነሽ በፍቅር ዳራ። ሰላምሽ ያብዛው ውዷ መስቃን ቡታጀራ የተንቢ ብሎ አባት መስቃን ይምጣ ብሎ ሶዶ ይምጣቤ ብሎ ሶዶ እንግዳውን ተቀብሎ ከልብ ወዶ ኖሯል ህዝብሽ ክፋት ክዶ የምጠብኝን ተቀብሎ ባህል ቋንቋ ተቀባብሎ ወለኔን ስልጤን አዝሎ ኖሮሻል። ህዝብሽ ልዩነትን ጥሮ ጡመም ብሎ ከማረቆ እውነት አውቆ ወሬን ንቆ ተቻችሎ ተከባብሮ ደጉ ህዝብሽ ኖሮብሻል ጥልን ርቆ ቡታጅራ የፍቅር ዳራ የተጠላ የተገፋ የጠፋበት ወይ ያጠፋ ባህል ባህል ባገር ባህል ባገር ዳኛ በፈረዛ አገኘ በእኛው ለኛ ዘር ሃይማኖት ሳይለያይ ፊት ለፊትን ፍርድን የሚያይ ሰላምሽን አስጠብቋል ሆኖ ከላይ። ቡታጅራ የፍር ከተማ ቡታጅራ ቡታጅራ ምን ጎደለ ሁሉ ሞላ። ሰውነህና ብትጋጭ ብትጣላ ሰው አትፍተ ደንብጥቀባ ዘመት ባይኖርህ አትባባ፣ ፈረስገኝ ቤት ብሎ ቶሎ ግባ። ታገኛለህ ፍትህ እዛ ጉቦ አልባ ያልተንዛዛ፣ ተብሎልሻል በሱራሽ ህዝብ። ቡቴ እኮ ነሽ የፍትህ ዘብ። መስቆ መስቃን ቡታጅራ የአንድነት የፍቅር ዳራ። ፍቅርን ለተባለብሽ ያጠገብሽ ቀዬ በእውቀት ተጠማንን ያረካሽ ቀዬ። ምን አጣው መስቆ መስቃን አንችን ብዬ? ምን አጣሁ መስቆ መስቃን አንችን ብዬ? ከእውቀትሽ ማ የቀሰመ አንቺን ሲያምሽ ያልታመመ በሽታ ነው ያልታከመ። ሐኪሙ ነው ካሳመመሽ ውለታሽ ከሆነብሽ ያገኘዋል ሳይውል ሳይመሽ። የዜሮ አራት እናቶች ቂጣ ጋግረው የቀለቡን በፍቅር ምግብ በአብሮነት ያጠገቡን እንባቸውን አርፈው የጸጸቱን አሁን አሁን እባካቹ ውደዷት አለብኝ ውለታ፣ በውስጤ የቀረው አለብኝ ትዝታ። የእናቶች ፍቅር ልዩ ሐሙስ ማታ፣ የቡላ የአይቤ ያቡና ተካኖ ሽታ፣ የማንዙማ ዜማ ማይጠፋው ደስታ፣ የተሟሟቀው ሀድራ የሌለው ጫጫታ፣ አርብን የሚጠብቁ የልጆች ጫወታ። ቡታጀራ ወንዛ ወንዙ ባህል ብዙ ታሪክ ብዙ እጹብ ድንቅ ነው ያረጋቀጠ ሕዝብሽ ተደምሮ ቡታጅራ አላት የሚያምሩ ተፈጥሮ ጋልበን የማንዘልቀው በትዝታ ፈረዝ እነ ኢሪን ኢረሻ እነ ኢሪን ዛፍ ወንዝ ማማሩ ለጉድ ነው ረጋ ብሎ ሲፈስ ልብስታጥበን ታጥበን ገራችን አጥበን ቆሻሻችን ወስቶ እኛ አናጠራን ሰው አደረገን ቆሻሻ ምን ጠላ ፍራፍሬው ላይ ነጥፍ በክረምት በበጋ ወንዞች አሏት ድንቅ ጸጋ። ቡታጀራ ወንዛ ወንዙ ባህለ ብዙ ታሪክ ብዙ። ጠላትሽን ይጠላሉ በአንቺ ፍቅር የተያዙ የኔ ብጤ የደከሙ። ህመምሽን ሲያመሙ ይሞጣሉ ቃል ሊገጥሙ። ቡታጀራ ወንዛ ወንዙ ባህለ ብዙ። ሊቃ መውሊት ሱሙስ ሰንጋ ኅብረ ብሔርን ያጠጋጋ ሰላምሽን ያረጋጋ። ባህል አለሽ ባህል አለሽ ያለው ዋጋ መስጂድ፣ ቤተክርስቲያን ተጠጋግተው አንዱ ከአንዱ ተከባብረው አዛን ቅዳሴውን አሰማምተው አማኝኑም ባደስማምተው አኑረዋል አኑረሻል፣ ሳይከፋቸው ሳይከፋቸው። አንቺ የፍቅር ከተማ ቡቴ የኔ እማማ ሁሌም እመኝ ያለው እድገሽን እንስሰማ መስቀ ዥም በር ማዕከላዊ ኢትዮጵያ ዥም ትበር ኢትዮጵያ ዥም በር በዚሁ አጋጣሚ የተሸለምኩትን ሽልማት በሙሉ የራሴንም ገንዘብ ጨምሬ ለዚህኛው እንዲገባ በዚሁ አጋጣሚ ቃል እገባለሁ። ቆጥራችሁ መውሰድ ትችላላችሁ። ታንክ ዩ። በጣም አከብራችኋለሁ፣ እወዳቸዋለሁ። ያንሳቸዋል። አቶ ሸምሱ ሞራል ያንሳቸዋል። ሞራል ያንሳቸዋል አቶ ሸምሱ። እናመሰግናለን 330 ሪያል እናመሰግናለን። እዚህ ጋ የተሰበሰበውን ገንዘብ ሳይ ግጥም ግጠም ግጠም አለኝ። ልግጠም እንዴ?